ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ይታደጋል። ኢየሱስ ክርስቶስ ሕይወት ነው። ኢየሱስ ክርስቶስ ረፍት ነው። ኢየሱስ ክርስቶስ ሰላም ነው። ኢየሱስ ክርስቶስ ብቸኛ ወደ አብ የምንገባበት መንገዱ ነው። ወዳጆቼ መንገዱ አንድ ነው። ወደ አብ የሚያደርሰን ከአብ ጋር የሚያስታርቀን ራሴ መንገድ ነኝ ብሎ ስለ ራሱ ክርስቶስ ኢየሱስ መስክሯል።

ታ ኢየሱስ ወደዚህ ምድር የጠፋውን ሊፈልግና ሊያድን መጥቷል። መዳን በሌላ በማንም የለም። የምንላችሁ ለዚህ ነው። እንድንበት ዘንድ ከሰማይ በታች የተሰጠ ስሙና ዳኙ አንድ ነው። ኢየሱስ ያድናል፣ ኢየሱስ ያድናል፣ ኢየሱስ ያድናል፣ ይታደጋል። ኢየሱስ ከዘላለም ሞት ያድናል። ኢየሱስ ከዘላለም ጥፋት ያድናል። ኢየሱስ ከዘላለም ሲኦል ያድናል። ወዳጄ ሲኦል ለእኔና ለአንተ አልተዘጋጀችም። ሲኦል የተዘጋጀው ለሰይጣንና ለጭፍሮቹ ነው። ምክንያቱም ሰይጣን አንድ ጊዜ የተፈረደበት ነው። ለእኔና ለአንተ ግን የዘላለም ሕይወት ተገብቶናል። የዘላለም ሕይወት ደግሞ እንደዚሁ አይገኝም። የዘላለም ሕይወት የሚገኘው በኢየሱስ ክርስቶስ በማመን ብቻ ነው። ክርስቶስ ኢየሱስ ነው። እርሱም ጌታችን መድኃኒታችን ነው። እርሱም መድኃኒተ ዓለም የዓለም ቤዛ ነው። የኀጢአትን ዋጋ የከፈለው እርቃኑን በቀራንዮ መስቀል ለእኔና ናንተ የዋለው አጋፔ በሆነው ፍቅር የወደደን እስከ ሞት ያፈቀረን የሞትን ዋጋ የከፈለልን ክርስቶስ ኢየሱስ ነው። ኢየሱስ ይወዳችኋል። ኢየሱስ ይፈልጋችኋል ን ወደ ነፍሳችሁ እረኛና ጠባቂ ወዳጄ የነፍስ እረኛ ነፍሱን ስለ በጎቹ የሚሰጥ ነው። አየ የነፍስ እረኛ ራሱን ራሱ ስለ በጎቹ የሚሰጥ ነው። ራሱ ስለ በጎች የሰጠው አንድ ነው፣ ክርስቶስ ኢየሱስ ነው። ወዳጆቼ ዘመኑን እስኪመርምሩት ዘመኑ ምን ያው ምን ይናገራቸዋል? አመፅ የበዛበት ዘመን ነው። ክፋት የበዛበት ዘመን ነው። ሰው እጅግ ራስ ወዳድ የሆነበት ዘመን ነው። ቤተሰሪ የበዛበት ዘመን ነው። ፍቅር የቀዘቀዘበት ዘመን ነው። ይሄ የዘመኑ መጨረሻ መልክ ነው። ሙሽራው ኢየሱስ ሊመጣ በክብሩ ደርሷል። ወዳጄ ስለዚህ አምልጡ፣ ከኃጢአት አምልጡ፣ ከዘላለም ጥፋትና ከዘላለም ሞት አምልጡ እናመልጥበት ዘንድ እሱ ህይወት ነው። እሱ ሰላም ነው። እሱ ረፍት ነው። እሱ ቤዛ ነው እና ወደ ነፍስ እረኛ ሰይጣን ይገድላል። ኃጢአት ይገድላል። የኃጢአት ደሞዝ ሞት ነው ይላል። እኛ እንድንሞት የእግዚአብሔር ፈቃድ አይደለም። የትኛው ሞት ብትለኝ፣ ሁለተኛውን ሞት የዘላለሙን ሞት። የዘላለም ህይወት እንዳለ ሁሉ የዘላለም ሞት አለ። ስለዚህ ከዚህ ከዘላለም ሞትና ጥፋት የምናመልጠው ስለዚህ ወዳጆቼ፣ ህይወት የሆነውን ጌታ በልባችሁ ዙፋን አንግሱት። መጽሐፍ ቅዱስ እንደዚህ ብሎ ይናገራል፣ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር ራትን እበላለሁ ይላል። አየህ ይሄ የነፍስ እረኛ ጌታ የልብህን በር እያንኳኳለ፣ ክፈትለት ወዳጄ። የፍቃድ አምላክ ነውና የአንተን ፍቃድ ይፈልጋል ፈቅደ ብትከፍትለት የዘላለም ሕይወት ይሆናል ያገኘው እንላለናል። አብርሃም በሥራ ጸድቆ ቢሆን ኖሮ የሚመካበት ነገር አለው ካለ በኋላ በእግዚአብሔር ዘንድ ግን አይደለም አለ። አብርሃምም አመነ እምነቱም ደግሞ ጽድቅ ሆኖ ተቆጠረለት። ለሚሰራ ሰው ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ለማይሠራ ግን ኃጢአተኛውንም በሚያጸድቀው በእግዚአብሔር ለሚያምነው ለሱ እምነቱ ጽድቅ ሆኖ እንደሚቆጠርለት መጽሐፍ ይናገራል። ምንም ነገር ሳታደርጉ ወዴትም ሳትሄዱ በማመን ብቻ የተዘጋጀ የዘላለም ሕይወት አለ። ለዛ ነው መጽሐፍ ሲናገር ኢየሱስ እንደዚህ አለ፣ እውነት እውነት እላቸዋለሁ አለ ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወት አለው ካለ በኋላ ከሞት ወደ ህይወት ተሻገረ እንጂ ወደ ፍርድ ከቶ አይመጣም አለ። ወዳጆቼ ኢየሱስ ክርስቶስ እንደዚህ አለ፣ በዓለም ሳለው የዓለም ብርሃን ነኝ፣ የሚከተለኝም የህይወት ብርሃን የሆንነታል እንጂ ከቶ በጨለማ ይመላለስም አል ኢየሱስ ክርስቶስ የሌለው ሁሉ በጨለማ ነው ያለው። ኢየሱስ ክርስቶስ የሌለው ሁሉ በጨለማ ውስጥ ነው የሚመላለሰው። ከዚህ ከጨለማ ህይወት ማምለጫው ብቸኛው መንገድ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰራው ስራ ለማንም አይደለም ለኔ ብሎ ማመን ብቻ ነው። እግዚአብሔር የሚጠይቃቸው አንድ ነገር ነው። በማመን የሚገኝ የዘላለም ሕይወት አለ። በመስራት የሚገኝ የዘላለም ሕይወት አይደለም። በማመን ብቻ የሚገኝ የዘላለም ሕይወት አለ። ልክሬና እናንተ የአባቶቻችንና የእናቶቻችን ልጆች የተባልነው በመስራት ሰውም በመወለድ እንደሆነ አሁንም የእግዚአብሔር ልጆች የምንሆነው ሆኖ በመስራት ሰውም በመወለድ ነው። ለዛ ነው መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እንደዚያን ኢየሱስ ክርስቶስ ከሙታን በመነሳት ለሕያውም ተስፋ ለማይጠፋ እድፍትም ለሌለበት ለማያልፍም ርስት እንደ ምህረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ያለ መጽሐፍ ይናገራል። ዛሬ የዘላለም ሕይወት ማግኘት ትፈልጋላችሁ? በእምነት በኩል የተዘጋጀ የዘላለም ሕይወት አለ። ይሄንን የዘላለም ሕይወት ማግኘት የሚቻለው ኢየሱስ ደሙን ያፈሰሰው ለኔ ነው ኢየሱስ መስቀል ላይ የወጣው መስቀል ላይ የዋለው ለማንም አይደለም ለኔ ነው ብላችሁ ካመናችሁ፣ እውነት እውነት እላችኋለሁ የዘላለም ሕይወት ታገኛላችሁ። ከሞት በኋላ ባለው ሕይወት እርግጠኛ ትሆናላችሁ። ወዴትም ሳትሄዱ በዚህ እምነት ብቻ መዳን ትችላላችሁ። ወንድሞቼና አህቶቼ ይህ ሰማይና ይሄ ምድር ያልፋ። ይህ ሰማይና ይሄ ምድር እንደ መጎናጠፊያ ይጠቀለላል። ለዛ ነው መጽሐፍ በዕብራውያን መጽሐፍ ምዕራፍ አንድ ቁጥር አንድ ላይ ሲናገር እንደዚያ ከጥንት ጀምሮ እግዚአብሔር በብዙ አይነት ጎዳና ለአባቶቻችን ተናገራል ሁሉን ወራሽ ባደረገበት ዓለማትንም ደግሞ በፈጠረበት በልጁ በዚያ ዘመን መጨረሻ ለኛ ተናግረናል። እርሱም ደግሞ የክብሩ መንጸባረቅና የባህሪው ምሳሌ ሆናል ሁሉን በስልጣኑ ቃል እየደገፈ ኀጢአታችንንም በማንም ሳይሆን በራሱ ደም ካነጻ በኋላ በሰማይ ግርማው በቀኝ ተቀመጣ። ኢየሱስ ክርስቶስ ሄዷል እናውቃለን። ነገር ግን በመልአክ ተታጅቦ ደግሞ በቅርብ ይመጣል። ለዛ ነው መጽሐፍ ሲናገር እንደዚህ አለ። በዚህ በዘማዊና በኀጢአተኛ ትውልድ መካከል በእኔና በቃሌ የሚያፍርብኝ ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል ይላል። በምድር ላይ ብዙ ነውር የሆኑ ነገሮች አሉ። በምድር ላይ ብዙ የሚያሳፍሩ ነገሮች አሉ። ኢየሱስን አንተ ጌታዬ ነህ ማለት ኢየሱስን አንተን የሞትክልኝ